ሞጣ አላስገባ። እሺ፣ አንድ ነገር በለዋል በለዋል። አይ፣ ሄሎ ሰላም፣ እግዚአብሔር መስከንዴ ነው። የት ት ማርያም፣ የት የሰፈር ነው? ከኢትዮጵያ የመጡት የት? አሜሪካ የት ስቴት? ቦስተን ቦስተን፣ ማስ። ስንት ጊዜ ሆነሽ? ዘጠኝ ወር ለትምህርት ነው። እና ቲክቶክ ላይ ገባሽበት? አይ ቆይቻለሁ፣ ቲክቶክማ። ስንት ነው እድሜሽ አሁን? ህዳር ላይ ሀያ አንድ ። ውይ ገና ነሽ! ከአዲስ አበባ ነው የመጣሽው? ከቦሌ ቡልቡላ ነው ወይስ ከቦሌ ዋናው ነው? እንዴት አወቅ ቡልቡላዎች ናቸው። ባለ ጊዜዎች እየገባች ያለው ምን ማለት ነው? እኔ አውቃለዋ። በሀያ አንድ አመቷ የአማራ ልጅ ሜዳሊያ ውድቃውን ስረዳ ነበር። ግማሹ አረብ ሀገር የመኖሪያ ፍቃድ አጥቷል። ባለ ጊዜዎች ደግሞ ጸጉራቸውን ቀጥለው ምናምን ፏ ብለው ብልጭ ብለው ማሳክሴትን እያሉ ነው። ስለዚህ እኔ ማንናለ ሞታኒ አድናቂ ነኝ ሲጀመር፣ እንደዚህ አትሉ። ሁለተኛ ደግሞ የራሴ ፀጉር ነው። የኦሮሞ ሞሪሽ ነሻል። እኔ የስሪንቃ ልጅ ነኝ። ስሪንቃ ደግሞ ይባል ብሔር ነው። የስሪንቃ ነው የተወለድኩት። አኒ ስሪንቃ ማለት የት ነው ደግሞ? ይሄ እኔ ሰምቼው አላውቅም ይሄን ስም ስሪንቃ። ካ ሰምተህ አታውቅም? ስሪንቃ ወልዲያ፣ ወልዲያ ነው ወልዲያ ሀገር ስሪንቃ ይባላል። ሰፈር ስሪንቃ ይባላል። እንዴት አታውቅም? ምን ማለት ነው ስሪንቃ? የሰፈሩ ስም ነው። በጣም ጥሩ፣ በጣም ጥሩ። እና ለትምህርት ነው የመጣሽ? ወንድማችንስ እስጢፎ ወይ ሰላም። መነጽሮ ያምራል። ቁርጧ ደግሞ የሌለች ናት። በጣም በስማ ቁርጧ ብቻ ናሹፍ ነች፣ ናሹፍ ነች። አይ ታጊጆ ጋሜት ያላ ዳሪ ምን ታረጋለህ? ጊዜ የት ነው የምትኖሪው፣ ስቲፎ እኔ ኦልሞስት ወደ ሞምባሳ ኬንያ ታቋለ ኬንያ ነው የምትኖረው? ያ ለክሊፕ ቀረጻ የሄጄ ነው ፊልም ቀረጻ ክሊፕ። ክሊክሊፕ ምን ክሊፕ? ዘፋኝ ነው ዩቱብ ምናምን ቼክ ሞር። አንተ ፖለቲካ ላይ ስላለህ ምናምን ዩቱብ ላይ ቼክ አታረጋቸው። ዘፋኝ ነው ወይስ ዘፋኞችን ነው የምትቀርጸው ወይስ ሙቪ የሚሰሩትን ሙቪ ሙቪ ዘፈን ሁሉም ላይ ነው ያለው። የሲኒማ ፊልም ሰራለው፣ ቲክታክ ሰራለው፣ ዘፈን ሰራለው። በሶስቱም ነው የምንቀሳቀሰው። ሞታ ይሄ በጣም ይሄ ኤነርጀቲክ ወጣት ነው፣ መቸርቸር አለበት። ይሄ በጣም ጀግና ወጣት ነው። ይሄ ነው፣ እንዲህ አይነቱ ነው መርዳት ጋይስ። ይሄ ነው የወጣቱ አርአያ የሚሆን ያው ሞምባሳ ሂዶ በዚህ ወጣትነቱ ባህር ተሻግሮ ድንበር አቋርጦ ቢዝነስ የሚሰራ ሰው አላየው። ሞንባሳ ላይ ሞጣዬ፣ ይህም ቤት የምታየውን ሞንባሳ ላይ ነው ተከራይችኋለሁ። እና ኦልሞስት ለመግዛት ምናምን እንትን እያደረኩ ነው ልገዛው ቤቱን። ያ ሉክ ጋይዝ፣ ሉክ ጋይዝ፣ ይመቼ ሞንባሳ ልጅ ሰላም ሞጣዬ፣ ሞጣ ሞጣ አቤት አው ዩቲዩብ ላይ ደግሞ የሰራሁት አንድ ስራ ዘፈን አለና፣ ኦልሞስት አስር ሚሊዮን ቪው ታይቷል። ምንም ሚል ዘፈን ነው። ሁሌ አይመችሽም እንዴ አንተ ነን እንዴ? አው ወዴ መጡ ኮናውን ያየው እኮ አመዳም ሆኜ ነበር የሰራሁት። እውነቱን ነው እንዴ? ማርያና ማን ነው ሄለን ማ? እውነት ነው ሙጣዩ። ሁሌ አይመችሽም እሱ ነው። ሁሌ አይመችሽም እሱ ነው። አዎ በድጋሚ ጋሚ በድጋሚ አመስግና በድጋሚ እንዴት ማ በጣም ከባድ ልጅ ከሆነ የወል ወጣት ነው። ያ ዘፈን ያንተ ነው ታዲያ? አባብዬ በድጋሚ ሁለተኛ ሙድ በጣም ሙድ አለ። የመጨረሻ አዎ። ምን ታደርገዋለህ እንግዲህ እንደ ሙዱ መሄድ ነው ከጊዜው ጋር። እስኪ ዝፈንልን። እስኪ አንተ ከሆነ የዘፈን እኔ አሁን ትላልቅ ኢንተርቪዎች ላይ እንጂ ዝም ብሎ ላይቦች ላይ አልዘፍንም። አይም ስፋይ ኧረ ተይ ማይ ፍሬንድ ማነቻች ልጅቷ ዲፕሬሽን ያለችው ልጅ እንዳትሆን ሴቷ ዲፕሬሽን ተይ። የዘፈን ያንቻቸው ምናምን ነገር ግን ሁሉ አይመችሽም፣ ያንቺ አይመስለኝም። ማርያምን ጀለስ ናቸው። ዝንብ ጠንጋራ የቁንጫ ድንግል ስለምናውቅ እዚህ ጋር እናቁመው። ሄለን፣ ሰላም ሰላም። መውጣዬ ሰላም ነው። እግዚአብሔር ይመስገን፣ ሰላም ነው። ፖለቲካ ላይ ነው ጨርሳለሁ። አሁን እንኳን እኮ የፖለቲካ ሰዓት ፖለቲካ ምን? የፖለቲካ ሰዓት ላይ መጣችሁ አልኩ። ጉዛ ነው እስጢፋኑስ ምንድነው የሰማሽው የኔ ቆንጆ? ማሪያናን አታስጨንቋት። አሁን የፊት መጨነቅ አለበት የኔ ቆንጆ፣ ነይ በቃ። ማሪያ ገርፍሬንድ ናች። ሞተ ማሪያና። የኔ ዛሬ ላይ ጠበስኳት። ቦይፍሬንድሽ ነው? ማይፍሬንድ እዚህ ቦይፍሬንድ፣ ዘንድሮ ዘፋኝ ነው የሚወደው። ድኮ ነው እኔ ግን። ሞጣ፣ እግዚአብሔር እስኪ ፎሎው እባክህ አድርገኝ። እኔ በጣም ነው የምታስቀኝ ከልቤ፣ ከልቤ በጣም ነው የምታስቀኝ። ምንድነው የሚያስቀሽ? አነጋገርህ በጣም ነው የሚያስቀኝ። የሚያስቀኝ ሳይሆን የሚያስደስተኝ ነው የሚባለው።

እንዴ በዚህ በዚህ ሰውነት ካልተደሰትሽ፣ መስት ደበት እስኪ ዝም በይል፣ እስኪ ዝም በይል። ሞታ ጌም፣ አዎ መጫወት እንችላለን። አስጀምሩት እስኪ። ዋን ጌም ወይስ እዛት

አዎ ገዋድ ጋይስ የኛ አድናቂዎች ጠቅጠቅ አርገውና ጨርስ። ሰዓት ሁለት ደቂቃ ቀርቷል ጋይስ። ኤቭሪቲንግ ኢዝ ደብል ደብል ነው ጋይስ ሦስት ሺህ በላይ ነው ጋይስ። ስናይፕ ላደረገ ሰው ፎሎ ባክ እመልሳለሁ። ሱፍ በጣም ነው የሚያምርብ ግሬስ አለው ሱፍ ስታረግ ታውንጂ የምር ማርያምን ሱፍ አሪፍ ነው፣ እና በሱፍ በሸሚዝ ቀለል ባሉ ነገሮች መግባት ኮት በቲሸርት ቲሸርቶች ምና በጣም ነው የሚያምሩት። ነፋለ በቃ መልበስ እንቀጥላለን ነው ጋይስ ጋይስ ጎ አሄድ ይላል። ዋን ሚኒት ን ፎር ሰከንድ ይል ሞታ ቀራን ፖለቲካል ሳታር ሾው ይላል። እንግዲህ ከታች እንግዲህ ማርያም ይላታል፣ ማርያም ይላታል የቲዮኒ ዋን